አንዳንዶች እንዲህ ናቸው። በዘመናት ብዛትም አይነትም በድግግሞሽ የማይሰለጅ የጣፈጠ ስራ የወለደው የጣፈጠ ስም ያላቸው በትውልዳቸው በስራና ስምናቸው ተወደው አልፈው ነበሩ ለመባልም የሚያሳሱ ጋሽ ጥላሁን እንዲያ ነው። ለዚህ ሕያዋን ምስክሮቹ የትንፋሽ ውጤት የሆኑ ስራዎቹ ቢሆኑም ትላንት ጥላሁን በሕይወት ሳለ ስለ ስራና ስኬቱ መውጣት መውረዱ ሰዎች ያዩትን የሰሙትን ከትበው ያስቀመጡባቸውን ቀደምት ጋዜጦችና መጽሔቶችን እናገላብጥ። በጣም ደስ ብሎናል። ምኞታችን ሞላ አሸንፎ መጣ። በ1953 ዓ ም በሮም ኦሎምፒክ የኢትዮጵያን ሰንደቅ ከፍ አድርጎ ድልን ተቀዳጅቶ ለተመለሰው ለአትሌት አበበ ቢቂላ ቀን ላይ በኢትዮጵያ አየር መንገድ እንዲሁም በገነተ ልዑል ቤተ መንግስት ደማቅ አቀባበል ሲደረግለት ውሎ አመሻሹ ላይ ደግሞ በቀድሞ አጠራሩ በቀዳማዊ አጼ ኃይለ ሥላሴ ቲያትር ቤት በክብር ዘበኛ ኦርኬስትራና ድምፃውያን ለእሱ የተሰናዳ የሙዚቃ ዝግጅት ላይ ጋሽ ጥላሁን በዚያ ስፍራ ተገኝቶ እንዳዜመ ጥቅምት 8 ቀን 954 ዓ ም በታተመው አዲስ ዘመን ጋዜጣ ላይ ሰፍሮ እናገኘዋለን። ለአዲሱ ዓመት በሕዝብ ዘንድ ተወዳጅነትን አግኝተው ከነበሩት እና አዳዲስም ዜማዎች በብዙ ነሽ በቀለ፣ በእሳቱ ተሰማ፣ በተፈራ ካሳ፣ በተዘራ ኃይለ ሚካኤል እና በአየለማሞ ተሰምተዋል። በተጨማሪም የኢትዮጵያ ካልቸር መልእክተኛ ሆነው ወደ ሩቅ ምስራቅ ሄደው ከነበሩት አርቲስቶች አንዱ ጥላሁን ገሰሰ ስለ አበበ ቢቂላ ክብር ሲል እረፍት ሳይፈልግ የደስታው ተካፋይ ለመሆን በማሰብ ጡርን ፍሪ የምትባለው ዜማውን በመጫወት በአዳራሽ ውስጥ የነበረውን ተመልካች ሁሉ አስደስቷል። ጥላሁን የድምፅ አርኪነት ያው ሲሆን፣ በእንቅስቃሴው ግን ከመቶ አርባ ጨምሯል። ታዳሚው እጁ ውሃ እስኪቋጥር ያጨበጨበበት የአዲስ ዓመት የሙዚቃ ዝግጅት አዲስ ዘመን ጋዜጣ መስከረም 8 1955 ለእኛ የዚህ አመት የሙዚቃ በዓል በጳጉሜ አምስት ቀን ማታና መስከረም አንድ ቀን ተከብሯል። የሙዚቃው በዓል የተደራጀው በቀዳማዊ አጼ ኃይለ ስላሴ ቲያትር በክብር ዘበኛ በጦር ሰራዊትና በፖሊስ የሙዚቃ ክፍል ተጫዋቾች ነበር። ህዝቡ ወደ ቲያትሩ አዳራሽ ገብቶ ስፍራውን መያዝ የጀመረው ከጠዋቱ ሁለት ሰዓት ጀምሮ ነበር። ይህም ሆኖ ጭውቱን ለማየት የጓጓው ህዝብ ከየቤቱ ግልብጥ ብሎ የመጣ ስለነበር የጸጥታ አስከባሪዎች ፖሊሶች፣ በብዛት መገኘትና የእሳት አደጋም ዝግጅት አስፈልጎ ነበር። መቀመጫ ያገኘው ገብቶ ያጣው፣ የቲያትሩን አዳራሽ ከቦ ሙጥኝ እንዳለ ጨዋታው ስድስት ሰዓት ተኩል ላይ ተጀመረ። የሶስቱንም ክፍል አቀራርቦ በዝርዝር ማስረዳት ላዩት ሰቀቀን፣ ላላዩት ቅናትና ቁጭት መፍጠር ስለሆነ ጨዋታውን በጠቅላላ አነጋገር መግለጽ ተስማሚ መንገድ ነው። በክብር ዘበኛ ክፍል የውዝዋዜ ና የዜማ ንግስት የሆነችው ብዙነሽ በቀለ ስመጥሮቹ ጥላሁን ገሰሰ ና ተፈራ ካሳ ያንቆረቆሩት የነበረው የዜማ ለዛ የአድማጮቻቸው እጅ ነዶ ውሀ እስኪቋጠር ድረስ ተጨብጭቦላቸዋል እውነተኛው የስሜትና የደስታ አገላለጽ ጭብጨባ የታወቀው እዚህ ላይ ነበር መነን መጽሔት መስከረም 1963 በወቅቱ ጋሽ ጥላሁን የሰላሳ ዓመት ወጣት ነበር። በክቡር ዘበኛው ኦርኬስትራ ውስጥ ሳለ አካሄዱ የተመጠነና ደፋር በመሆኑ አንዳንዶች እሱ እኮ ጉረኛ ነው፣ ኵራተኛ ነው ይሉሃል። ነህ እንዴ ተብሎ ሲጠየቅ መልሱ ይሄ ነበር። በታላቅ ዘፋኝነቴ አልመካበትም። አንድን ሰው ተሰጦም ሆነ ችሎታው ሊያስመካው አይገባውም። ለስላሳ ዜማ በምጫወትበት ጊዜ የዜማውን ስልት ስለምከተል አልፈርጥም፣ አልዘልም በዚሁ ልክ ደግሞ ሥራዬና ዓላማዬ ሰውን ማስደሰት እንደ መሆኑም ለምሳሌ ኮቴናው ልቄ በስሜት ስዘፍን አንዳንድ ሰዎች ነቅፈውኛል። ይሄ መቼም ባህልን መሻር ወይንም ከሞራል ሕግ ውጪ መሆኑን በምክንያት የሚያስረዳኝ ካገኘው ለማረም ዝግጁ ነኝ። ትክክለኛ ትችት እንደሚያሻሽለኝ አምናለሁ። የማይመስልና የማይሆን ትችት ግን ለመቀበል አስቸጋሪ ነው። ሰኔ 24 1979 ለአራት ወራት ያክል ወደ 18 ሀገራት በማቅናት የሀገራቸውን ባህል ለማስተዋወቅ የተላኩት የባህል ልኡካን ቡድን ወደ ሀገራቸው የተመለሱበት ነበር። ታዲያ ለዚህ ጉዞ መሳካት አስተዋጽኦ ካደረጉ አርቲስቶች መካከል ጋሽ ጥላሆን አንዱ እንደነበር ሐምሌ ወር 1979 በታተመው የካቲት መጽሔት ላይ ሰፍሮ እናገኘዋለን። ጥላሁን በሙያው የተፈተነና የተዋጣለት አርቲስት ነው። የዚህን ታላቅ ተውህቦ ያለው አርቲስት አርቲስት የሚለው የሙያ ቅጽል በእኔ አመለካከት በሚገባ የሚስማማው በሙያው ያላቸውን ብቁነትና ጥራት ላስመሰከሩት እንደነ ጥላሁን ላሉት ነው። ድምጽ ለዛና ተውኔታዊ ባህሪ በሌላ ፍጹም ለመተካት አይችልም። እነዚያን ትላልቅ አይኖቹን ገውለል እያደረገ መድረክ ላይ ሲንጎራደድ በቀረርቶና በሽለላ እንደሚወክላቸው አባቶቻችን ኩሩ ጀግናና አትንኩኝ ባይ ሆኖ ቁጭ ነው የሚለው። ከቅርብ ሲያውቁት ኩሩ መስሎ ትሁት፣ ደፋር መስሎ አይናፋር ሰው ነው። የኢትዮጵያ ጉዳይ ሲነሳ ከሀገር ፍቅር የተነሳ እንባው የሚቀድመው ሀገሬን አትንኩ የሚለውን አባባል ጥላሁን በህይወት ይኖረዋል ቢባል ማጋነን አይሆንም። ለዚህ ቡድን ተልዕኮ መሳካት በድምፃዊነቱ ብቻ የተመደበበትን ሚና በመጫወት የተወሰነ አልነበረም። ከዝማሬ ተቀባይነት፣ ከከበሮ መቺነት፣ ከመሳሰሉት የሙያ ዘርፎች ውጪ ከሙዚቃ መሳሪያዎች እስከ ግለሰብ ሻንጣዎች መሸከም ድረስ በማገዝ ቡድኑን አገልግሏል። በተለይ የወጣት አርቲስቶችን የሀገር ፍቅር ስሜት በመገንባትና በማዳበር በኩል የሚጫወተው የመልካም አርአያነት ሚና በቀላሉ መታየት የሌለበት ነው። ቀደም ሲል እንደተገለጸው ጋሽ ጥላሁን በህይወት በነበረበት ጊዜያት ወደ በርካታ ሀገራት በመጓዝ የሙዚቃ ስራዎቹን አቅርቧል። በእነዚህ ባቀናባቸው ሀገራት ታዲያ የሰው አቀባበል ምን ይመስል እንደነበር በ1985 በወጣው እፎይታ መጽሔት ላይ እንዲህ ሲል ገልጾ ነበር። የተመልካቹ ስሜት ለእኔ የመቼም ምን ጊዜ የሚያው ነው። በዚህም በወገኖቼ እጅግ በጣም እኮራለሁ። የውጭ ዜጎችም ቢሆኑ በመድረክ አቀራረብ አገላለጽና አጨዋወቴ የተለየ አድናቆት እንዳላቸው በተለያዩ ቦታዎች የተለያዩ ሰዎች ገልጸውልኛል። ከዚህ በተረፈ እኔ ስሜት ውስጥ ሆኜ ስጫወት የተመልካቹ ስሜት ምን አይነት እንደሆነ መግለጽ የሚችል ሌላው ተመልካች ነው ብል ስህተት አይመስለኝም። የተለያዩ ሽልማቶችና ስጦታዎች ድሮም አሁንም ወደፊትም ከወገኖቼ ሲበረከቱልኝ የነበሩ ያሉና የሚኖሩ ናቸው። ስለዚህም የሸላሚው ፍቅርና እምነት እንጂ የሚታይ የስጦታ ትንሽ የለምና መዘርዘሩ ይህን ያህልም አስፈላጊ አይመስለኝም። መስከረም 17 1993 60 የሕይወትና 47 የሙያ ዓመቱን በማስመልከት በስሙ ለሚመሰረተው ተቋም ከተሰባሰበው የኮሚቴ አባላትና ከራሱ ከጋሽ ጥላሁን ጋር ፈርጥ መጽሔት ቃለ ምልልስ አድርጎ ነበር። ይህች ሀገር አንተን በማብቀሉ አድለኛ ናት ብንል ምላሽህ ምን ይሆን ለሚለው የፈርጥ መጽሔት ጥያቄ የጋሽ ጥላሁን መልስ ይህ ነበር። ለሀገሬ ይህን ያህል ጥቅም ሰጥቻለሁ ብዬ አላምንም። እንደውም የሕዝቦቿ ታሪክ ክብርና ዝናዋ በአፍሪካ ብቻ ሳይሆን በመላው ዓለም ከገነነው ሀገር ከኢትዮጵያ በመወለዴ ከፍ ያለ ደስታ ይሰማኛል። ሕዝቦቿም የዚህ ታሪክ ሰሪዎች በመሆናቸው የእነዚህ ኩሩ ሕዝቦች ወገን ሆኜ በመፈጠሬ በእጅጉ ደስታና ኩራት ይሰማኛል። እንደውም ገና ምኑንም አልነካሁት፣ የዕድሜ ድሃ ያድርገኝ እንጂ ለሕዝቡና ለሀገሬ የምለው ብዙ አለኝ። ሚያዚያ ወር 2001 የሙዚቃው ንጉስ የመጨረሻ ንግግር፣ ሀገሩ አሜሪካ፣ ቦታው ዳላስ ዓለም አቀፍ አውሮፕላን ጣቢያ ነው። ሚያዚያ 10 ቅዳሜ ምሽት ዝነኛው ድምጻዊ ክቡር ዶክተር ጥላሁን ገሰሰና ባለቤቱ ወይዘሮ ሮማን በዙ ወደ ሀገራቸው ለመግባት ቋምጠዋል። በተለይ ለአንድ አመት ከሶስት ወር ከሚወደው ህዝብና ሀገር የተለየው ጥላሁን ከሳምንት በኋላ በልዩ ሁኔታ አዲሱን ሲዲዮን የሚያስመርቀው አርቲስት ቴድሮስ ምትኩ የወይዘሮ ሮማን ታናሽ እህት ባለቤት ባዘጋጀው የአልበም ምረቃ ስነ ስርዓት ላይ እንኳን ለመገኘት ቢፈልግም ወደ ሀገሩ መመለስን በአንድ ሳምንት ሊያራዝመው አልፈለገም። እናም በትንሣኤ በዓል ዋዜማ ማቄን ጨርቄን ሳይል የፋሲካን ዶሮ ሊያጣጥም በአውሮፕላን ጣቢያው ተገኝቷል። ሁሌም ከኢትዮጵያ ወደ አሜሪካ ሲሄድ ወይም ከአሜሪካ ወደ ኢትዮጵያ ሲመለሱ የቪዲዮ ካሜራውን አንግቦ የእንኳን ደህና መጣህና የመልካም ጉዞ ሽኝቱን በካሜራው የመቅረጽ ልምድ ያለው የወይዘሮ ሮማን በዙ ታናሽ ወንድም አቶ መስፍን በዙ እንደ ወትሮው ዳላስ አውሮፕላን ጣቢያ ተገኝቷል። ከበረራ ሰዓቱ ሁለት ሰዓት በፊት አውሮፕላን ጣቢያው የደረሱት እነጥላሆን አውሮፕላኑ ለተጨማሪ ሁለት ሰዓታት እንደሚዘገይ ያወቁት ወደ አውሮፕላኑ ለመግባት ሰልፍ እንደያዙ ነው። ጥላሁን ሀገሩ እንደገባ ብርቱ ቀጠሮ ያለበት ይመስላል። የአውሮፕላኑ በረራ ሰዓት ተለውጧል መባል ብዙም አላስደሰተውም። ያም ሆኖ በሽኝትና ለቀረጽ አብሯቸው ያለው የአቶ መስፍን ካሜራ ስራ አልፈታም። በአውሮፕላን ጣቢያ ውስጥ ያለውን የገበያ ማዕከል እየተዟዟሩ ሲመለከቱ እየተከታተለ ቀርጿቸዋል። የበረራ ሰዓቱ ደርሶ ወደ አውሮፕላን ከመግባታቸው በፊት ግን ከሳምንት በኋላ ሲዲውን ለሚያስመርቀው ቴድሮስ ምትኩ አንድ መልእክት እንዲያስተላልፍና ተቀርጾ በዝግጅቱ እለት በስክሪን እንዲታይ ለማድረግ መስፍን ካሜራውን ጥላሁን ላያስተካክሎ ላለፉት 55 ዓመታት መረዋ ድምፁን ሲያንቆረቁርበት የነበረውን ማይክራፎኑን በእጁ አስጨበጠው። ያንን ማይክራፎን ጥላሁን የጨበጠው ለመጨረሻ ጊዜ መሆኑን ፈጽሞ አያውቀውም ነበር። ሙሉ ሱፍ ከነ ከረባቱ ያደረገውና ፍጹም ምቾት የሚታይበት ጥላሁን ለአርቲስቱ ቴድሮስ ምትኩና ለዝግጅቱ ታዳሚዎች መልእክት ካስተላለፈ በኋላ ጥላሁን ከዚያ ቀጥሎ የተናገረው በትንሣኤ በዓል ዋዜማ አሜሪካንን ተሰናብቶ ወደ ሀገሩ ለመብረር ስለፈለገበት ምክንያት ነው። እኔና ኢትዮጵያ ምንጊዜም ተለያይተን አናውቅም። ለጊዜው ዘመዶቼ ስለናፈቁኝ፣ እንዲሁም አገሬ ስለናፈቀችኝ ሄጄ የተመልሼ ይመጣለሁ። በሌላ ምክንያት አይደለም። እግዚአብሔር ያክብርልኝ ሌላ የምናገረው ነገር የለኝም። ሌሎች የሙያ ጓደኞቻችንን እንኳን ለዚህ የትንሣኤ በዓል አደረሳችሁ፣ እንኳን ለፋሲካው በዓል አደረሳችሁ። እግዚአብሔር ያክብርልኝ፣ በሰላም ያገናኘን። በቅርብ ጊዜ ውስጥ እንገናኛለን። አመሰግናለሁ። ደህና ሁኑ። ይህ የጥላሁን የመጨረሻ ንግግር ነበር።